ጤና ተመልካቾቻችን፣ ዜና በምልክት ቋንቋ አቀርባለሁ። የኢትዮጵያ በሁሉም መስክ እንድታንሰራራ ርብርብ እየተደረገ ነው ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። የአገልግሎቱ ሚኒስትር ዴታ ተስፋሁን ጎበዛይ መንግስት ትኩረት በሰጥባቸው አገራዊ ጉዳዮች ዙሪያ ማብራሪያ በሰጡበት መግለጫቸው በግብርና፣ ማኑፋክቸሪንግ እና በቱሪዝም ልማት ዘርፎች አመርቂ ውጤት መመዝገቡን አሳውቀዋል። ኢትዮጵያ በሁሉም መስክ እንድታንሰራራ ርብርብ እየተደረገ መሆኑን የመንግስት ኮሚኒኬሽን ጉዳዮች አገልግሎት አሳወቀ። የመንግስት ወቅታዊ አቋምና አፈጻጸም በተብራራበት መግለጫ የአገልግሎቱ ሚኒስትር ዴታ ተስፋሁን ጎበዛይ በሀገሪቱ ሰላምን ለማጽናት የተሰሩ ስራዎችን፣ የኢኮኖሚ የትኩረት መስኮች ተብለው በተለዩ ዘርፎች የተገኙ ውጤቶችን፣ እንዲሁም በቱሪስት መዳረሻ ልማትና በኮንፍረንስ ቱሪዝም ረገድ የተሰሩ ስራዎችንና ውጤቶቻቸውን ገልጸዋል።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 ከዚህም ውስጥ 235000 ሄክታር በክላስተር ወይም ኩታ ገጠም የአረሳ ዘዴ የተሸፈነ መሬት ነው።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 ከማኑፋክቸሪንግ ዘርፍ ጋር በተያያዘ ሀገራዊና ዓለም አቀፋዊ ሁኔታዎችን ከግምት ውስጥ ያስገባ የኢንዱስትሪ ፖሊሲ ጸድቆ ወደ ትግበራ ከገባ በኋላ ላለፉት ሶስት ዓመታት 10.34 ቢሊዮን ዶላር መጠን ያለው ገቢ ምርትን በሀገር ውስጥ መተካት መቻሉንም ገልጸዋል። ባለፉት ሶስት ዓመታት ሀገራዊና ዓለም አቀፋዊ ሁኔታዎች ከግምት ያስገባ የኢንዱስትሪ ፖሊሲ ጸድቆ ወደ ስራ የገባ በመሆኑ በእስካሁኑ ከተኪት ምርቶች አንጻር 10.34 ቢሊዮን ዶላር መጠን ያለው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 መንግስት የተሟላ የማክሮ ኢኮኖሚ ማሻሻያ ማድረጉን ተከትሎ በኢትዮጵያ የፋይናንስ ዘርፍ ላይ ተጨባጭ ውጤቶች እየተመዘገቡ መሆኑን ፕሬዚዳንት ታየ አጽቀሥላሴ ተናገሩ። የኢትዮጵያ ፋይናንስ ፎረም 2025 በሳይንስ ሙዚየም እየተካሄደ ሲሆን ከ1500 በላይ የዘርፍ ባለድርሻ አካላት እየተሳተፉ ነው።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 ትክክለኛ ቅደም ተከተልን በመጠበቅ እንከን የለሽ በሆነ መንገድ የሚመለከተው ባለድርሻ አካላት ከብሔራዊ ባንክ ጋር በአጋርነት ነው ያዘጋጁት።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 እነዚህን ተስፋ ሰጪ ውጤቶችና ጠንካራ መሠረቶች ስናበስር ማሻሻያው በተሟላ መልኩ ለማሳካት ያለውን ጉዞ አድካሚ ከፍተኛ ጥረት እና ዲሲፕሊን የሚጠበቅ ሲሆን ይህንን ማድረግ ከቻልን ግን ማሳካት የሚቻል ነው።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 በአማራ ክልል የተፈጠረው የጸጥታ ችግር ሰላም ከመፍጠር ይልቅ ግጭት አባባሽ ዘገባዎች በአንዳንድ ማህበራዊ ሚዲያዎች እንደሚስተዋወሉ የገለጡት የተለያዩ የሚዲያ ዘርፍ ባለሙያዎችና ምሁራን ከዚህ ተግባር ይልቅ ለሰላም ግንባታ መስራት ይገባል ብለዋል። በመጨረሻም ስልክን በመጠቀም የሀገር አቋራጭ አውቶብስ ትኬት መቁረጥ የሚያስችል ስርዓት ይፋ ተደረገ። ይፋ የተደረጉ ስርዓቶች ልማዳዊ አሰራሮችን በመስቀር ዘመናዊ፣ ምቹና ተደራሽ በማድረግ የተገልጋዩን እንግልክ የሚያስቀሩ ናቸው ተብሏል። በኢትዮ ቴሌኮምና የትራንስፖርትና ሎጂስቲክስ ሚኒስቴር ይፋ የተደረጉት ሶስት የዲጂታል ቴክኖሎጂ ስርዓቶች እንደ ሀገር የተያዘውን የዲጂታል ኢትዮጵያ ራዕይ ለማሳካት እንደሚያግዙ ተስፋ ተጥሎባቸዋል። የሀገር አቋራጭ የህዝብ ትራንስፖርት አገልግሎት ሶሉሽን አሰራርን በማዘመንና በሀገር አቀፍ ደረጃ ወጥ የሆነ ስርዓት በማስፈን የፈቃድ አሰጣጥንና የትራንስፖርት ስምሪትን ለማቀላጠፍ ያግዛል ተብሏል። የሀገር አቋራጭ የህዝብ ትራንስፖርት አገልግሎት ኋላ ቀረና ለተገልጋይ ምሬት የሚዳርግ ነበር የሚሉት የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ፣ አዲሱ አሰራር ተገልጋዩን በብዙ መልኩ ተጠቃሚ እንደሚያደርግ ገልጸዋል። አንዱ አሰራርን ማዘመን ነው። በተለይ የተገልጋይን እርካታ ለማረጋገጥ እና አገልግሎቱን ለማሳለጥ የመልካም አስተዳደር ችግሮችን ለመፍታት ደህንነቱ የተጠበቀ የትራንስፖርት አገልግሎት ለመስጠት እኛም እንደ ሚኒስቴር መስሪያ ቤት የህዝብ ትራንስፖርትን ስምሪት የምንቆጣጠርበት አገልግሎት የምንሰጥበት ይሆናል። የትራፊክ ቅጣት ማኔጅመንት ሶሉሽን ተግባራዊ መደረጉ በሀገር አቀፍ ደረጃ የተናበበ የትራፊክ ቅጣት ስርዓትን ለማስፈን የትራፊክ ሕግ ጥሰቶችን በዲጂታል መንገድ ለመቆጣጠር አሽከርካሪዎች ቅጣት በመክፈል ሂደት የሚደርስባቸውን እንግልት በመቅረፍ ተጠያቂነት ያለው አሰራርን ለመተግበር የሚያስችል አሰራር ነው ይላሉ ሚኒስትሩ አለሙ ስሜ። ኢትዮጵያ ላይ ያሉ አሽከርካሪዎች ሁሉ በየትኛውም የኢትዮጵያ አካባቢ ጥፋት ከፈጸሙና ለጥፋታቸው ተጠያቂ ከሆኑ በተቀናጀ መልኩ መረጃቸው የሚያዝ ይሆናል። ማለት ክትትሉ አገር አቀፍ ነው የሚሆነው፣ መረጃው አገር አቀፍ ነው የሚሆነው። በዚህ ረገድ ያለንን ችግር በተለይ ከመንገድ ደህንነት ጋር ተያይዞ ያለንን ችግር ከመቅረፍ አንጻር፣ ችግርን ከመፍታት አንጻር ዛሬ የምናስፈርቀው ይህ ስርዓት ጉልህ አስተዋጽኦ ድጋፍ እንደሚሰጠን ይታመንበታል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ዲጂታል አሰራሮቹ ተግባራዊ መደረጋቸው እንደ ሀገር የተያዘውን ግብ ከማሳካት ባሻገር የዋጋ ንረትን ለማረጋጋት ይረዳል ብለዋል። ንግዱ ሲሳለጥ ኢኮኖሚ ምን ሊሆን እንደሚችል፣ በምን ያህል ፍጥነት ሊያድግ እንደሚችል እንደዚሁም ደግሞ የኑሮ ውድነትም የምንለው ትራንስፖርት ሲዘምን አብሮ ከዛ ጋር ያሉ በሰንሰለቱ ላይ ያሉ ጉዳዮች ስለሚቀሉ ዋጋም፣ እንደዚሁም አይደል፣ ተገቢ ላልሆነ ተጨማሪ ዋጋ ወይም ደግሞ ወጪ የዳረጉን ነገሮች በቴክኖሎጂ ሲታገዙ ይቀንሳል ማለት ነው። ይህ ሲሆን በቀጥታ የእያንዳንዱ ዜጋ ህይወት እንዲሻሻል የኑሮ ውድነት የምንለውም እንዲቀንስ የራሱ የሆነ ሚና ይጫወታል ማለት ነው። ዲጂታል አሰራሮቹ በግል ተቋማት ተሰርተው ለአገልግሎት የበቁ መሆናቸው ተገልጿል። ደህና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ